እንደው አለህ ያሳያችሁ፣ ምን ብት ላይ ጥሩ የመዳሜ መሽም ሲስተሙ አያልቅም። እኔ እኮ ዩኒፎርም ልበሻ ያልኩሽ ለስራ እንዲቀለጥፊ ነው አለችኝም። አሁን ይሄ ለስራ ምኑ ነው አልቀለጥፊ አለው ልብሱ ነው እንደሚሰራው እኔ ነኝ እንጂ። ጋይስ ረሁ ሲዲዮ። ታዲያ ኮንዶ ምን ያደርጋል መከላከያ አይደለም እንዴ? ማለት ማለት፣ አንተ ለዚህ ነው እንደ ሸርሙጣ እንደ አንተ ኮንዶም ይዘህ መከላከያ ምናምን የምትለው አልገባኝም። መኪና ላይ ስናረገው አንተ ትጃጃል እዩ ማለት ነው። ይሄ ምንድን ሰው እንደሚጠቀመው ታውቃለህ? ቡና ቤት የሚሰራ ሰው ነው። እሺ ይሄንን አንተ ስለዚህ ስራንም ሙሉ እያልክ ጫቃጫቅ ምናምን የምትለው ቡና ቤት ነው ማለት ነው። ስራ ይወደምጭኛውና ቦዲ ዘይ ተከመጥ

መኪና ላይ እሺ ባክ ትራፊክ ይቀጣል። ትራፊክ ይሄ ስሙን ማታ ስጠርተኸዋል። ይሄ ከሌለ ትራፊክ ይቀጣል። ጎሚስታ መሆኑ ነው። ጎሚስታ መሆኑ ነው። ጀማል ኧረ ጉድ! የመኪና የሚያሟሉትን ነገሮች ከመኪና እንትኖች እቃዎች አንድ ሆነ እንዴ? እሱ ይሄ ነገር እዩ ማለት ነው። ኧረ በማፈር አንተ ሀዋን ተጀጅለን ነው እንዴ? መሽምን የማታውቅም ብለት ትንሽ አታፍርም? እንዴ እንዴ እንዴ፣ ትራፊክ አለ ደሞ እንዴ! የወንዶች እኮ መሀጃ አብየት፣ ወንዶች እኮ እኛን ለማሳመን የማፈናቅሉ ድንጋይ የላችሁም። በቀደም አይላብዩ ትለዋለች፣ አይላብዩ አለችው። በቃ አይላብዩ ቤ አለችው። ጀማል ከኋላ ሌላ ሰው የምትጣራለ ብሎ ዞር ዞር ብሎ ላይ ይመስላችሁ። አረጀ አይነፈም እውነት አይነፈም። ስለዚህ አሁን ለፕራንክ ነው ብላ ያሳረፋት። እኔ ሀዋ አስትናድድ እናድዳለሁ። እኔም ሰምታናን ተቆጣታም ማለት ነው እና የመኪና እንዲያካል መሆኗ እናቅም ነበር ለማንኛውም እኔ የለመድኩት በእንደዚህ አይነት ቢጃማ ስራ ነው። ከሳውዲ አረቢያ ጀምሮ ከእውቀት ይዞ ስከልጅነት ይዞ ስተ እውቀት እኔ እንደዚህ ነው፣ በዚህ በቢጃማ ነው ስሰራ የኖርኩት ማለት ነው። ስለዚህ እኔ እኔ ላይ እስቲ ያስቡት፣ እስቲ እንደው ላንድ ደቂቃ እራሳችሁን መለስ ሰርጉና፣ እኔ ላይ እኮ ሱሪ እና ኮት ያ ካልየብኝ እኮ እንደጉዱ ማለት ነው። ረኔ ረኔ እውነት ለመናገር መልሼ እዛው ጣውላው ላይ ነው ያደረግኩላት ማለት ነው ምክንያቱም እኔ አልፈልግም እኔ እንደዚሁኝ አለች ምን ለቅልጥፍናው ነው አለች ቶቶሎ ስራው እንዲካሄድ ይልሽ ለቅልጥፍናው ነው አላለችኝም እኔ እኔ መሽ መሽ ቦዘንኩ ለስራዬ እኔ ልብሱ አይደል የሚሰራው የሚሰራው እጄና ውስጤ ነው አይደል ቅንጭላቴ ነው አይደል የሚሰራው ስለዚህ እኔ ልብሱ አያግደኝም እስኪ ውርዝሚ እስኪ ውርዝሚ መዳም አልኳት ማለት ነው ለማንኛውም እና እኔ አልፈልግም እና ውድ ቤት ሰዎች በዚህ አጋጣሚ እንግዲህ ኢኒፎርም ምን ታካብጃለች ላላችሁኝ፣ አሁን እኔ ለእኔ ለራሴ አካብደዋለሁ። ምክንያቱም እስከ ዛሬ ድረስ ያለበስኩትን እንዲሁም ደግሞ እኔ ኢኒፎርም ወላሂ ላዚም በተፈጥሮ ማለት ነው አልወድም። በቃ ይቅርታ አድርጉልኝ። ኢኒፎርም ለምለብስ ህቶቼ ይቅርታ አድርጉልኝ። እኔ ወላሂ ኢኒፎርም ለብሽም አላቅምም፣ ልበሽም ተብዬም አላውቅምም። ኢኒፎርም ሲጀመር እኔ አልወድም። ሲጀመር ጋይስ ማለት ነው ቀሚሱ አለ ምናምን ላላችሁኝ፣ እኔ ወላሂ ቀሚሱንም ሱሪውንም እኔ ለብሽ አላውቅም። ከዚህ በኋላም ደግሞ ኢንሻአላህ ቢዝኔላ አለብስም ማለት ነው። እስከ ዛሬ ያለበስኩትን ዛሬ ምን ብዬ ለብሳለሁ ጋይስ? ተው እንጂ። እኔ ሪፎርምን ዝቅ እያደረኩ ምናምን መስሏችሁ ከሆነ ተሳስታችኋል። እኔ ዝቅ እያደረኩ ምናምን አይደለም፣ በነገራችን ላይ ማለት ነው። ግን ዩኒፎርም ለምን ለብሱቶቼ ያው ልብሳቸዋን ማለት ነው። እኔ ግን ለብሼ ስለማላውቅ እኔ አልለብስም ራሴ ወክዬ ነው የተናገርኩት እንጂ እስኪ ውርዝሜ ሌላ ሰው ወክዬ አልተናገርኩም ማለት ነው፣ ጋይስ ለማንኛውም ዩኒፎርም ነው አሁንም ነገም ከነጎዳም አልለብስም። ኢንሻአላ ቢዝኒላ ከሚቀረው ስራው እንጂ አልለብስም ማለት ነው። በዚህ የተነሳ እኔ ስራውን ራሱ ብትብተው ችግር የለብኝም ምክንያቱም አልለብስም ሱሪ ማለት ነው። ያኒ ብዙ ወንዶች አሉ ብዙ ቤት ውስጥ አብረው የሚኖሩ ማለት ነው። እና ታዲያ ሱሪ ለብሼ እነሱ ፊት እንትልበል እንዴ? እንዴ? አልለብስም እኔ። ለራሴ ራሴ ወክዬ ስለሆነ የምናገረው ሌላ ሰው ወክዬ አይደለም የምናገረው። ጋይስ ማለት ነውና፣ ዩኒፎርም ለምን ለብሱ? ንቄት ምናምን አይደለም፣ አከብራችኋለሁ። ስለዚህ እኔ ግን እስከ ዛሬ ለብሼ ስለማላውቅ ከዚህ በኋላ ልነካካም የሚለውን ይዤ ነው ማለት ነው። እና ይህን ይመስላን ጓደኞች፣ እንደ ዝኩኝ ብሰራ ምንድን ነው ችግሩ? ራ ካልፈለገ ይተው እንጂ፣ እኔስ እንደ ዝኩኝ ነው እንግዲህ። አስመሰረው እንደዚህ እንደዚህ በብጃማዬ ማለት ነው

ወሎዬ መሆናችን እንግዲህ ያው በቁመናችንና ያው ያው ያው ያስታውቃል። ለማንኛውም ማለት ነውና ውድ ቤተሰቦቼ ያው ሪስፔክት አለኝ ለእንትን ለዚህ ለዩኒፎርም ሪስፔክት አለኝ። ግን ምንድን ነው ግን ሪስፔክት ያኔ ክብር አለ ለማለት ፈልጌ ነው። ጋይስ ለማንኛውም ማለት ነው እና ወዳቸዋለሁ፣ አክብራቸዋለሁ። እኔ ዛሬ ቤት ሁሉ ወላ ላይ ነኝ። ዛሬ ትንሽ አዙም አለችብን። ቤት ሁሉ ወላ ላይ ነኝ ላቸዋለሁ። እንደዚህ ባላጥ ነው ጨርሶ። ጭራሽ እግሬ እንቀሰቀሰብኝ ጨርሶ። ስራሚክ ነው እንደምታዩት ማለት ነው። ቤቱ እንዳለ ምንም ፍራሽ መሀል መሀል ላይ ትንሽ ትንሽ ነኝ። ይሄ አሁን እንትን ነው ኮሊደሩ ነው፣ ግን ሁሉም ቦታ አልተነጠፈበትም። ልክ እንደዚሁ እንደምታዩት ኖርማል ነው ማለት ነው። ስለዚህ እግሬ እንቀሰቀሰብኝ ይላቸዋለሁ። አሁን ይሄ ማለት ነው አሁን እንደዚህ ሁኜ ስራ ለመስራት ምንድን ነው የሚያቅተኝ? ቆይ እንደዚህ ቢጃማ ለብሼ እንደዚህ አሁን ቢጃማ ነው የለበስኩት። አይ ሁልጊዜም እንደ ምለፍ ድ እኔ እኮ ደሞ ስራ ስሰራ ማለት ነው ወላሂ በጣም ነው የማፈጥነው በጣም ማለት ነው። ያኔ ቶቶሎ ነው የምሰራው። ከሰራሁም ቁጭም ካልኩ ደሞ ቁጭ ነው። ከሰራሁም ደግሞ ቶቶሎ ቶቶሎ፣ ጣፍ ጣፍ፣ ጣፍ ጣፍ አድርጌ ነው የምሰራው ማለት ነውና ከርፈፍ ብዬ መስራት አልወድም። ቶቶሎ ሰርቼ ወደ ጉዳይ ነው እላቸዋለሁኝ። ያኔ ቀስ ብለሽ ስሪ መባል ራሱ አልወድም። ስለዚህ ቶቶሎ ነው ማጸዳው መስራው እያንዳንዱን ነገር ማለት ነው። ቢጃማና ስራ ምንም የሚያገናኘው ነገር የለውም። ለማንኛውም እኔ ቢጃማዬን ወደዋለሁኝ፣ ቢጃማዬን አላወጣም እላችኋለሁኝ። እንዲፈልጋችሁ ማሰብ ትችላላችሁ። እኔ ግን የነገርኳችሁ የራሴን ሀሳብና የራሴን አስተያየት ነው። ለማንኛውም እኔ ሞክሪውና ሊሸርች ሞክሪውና ሊሸረን አልሞክርም። ጥልቅ አላረገውም አልኳት። ጥልቅ ለምን ብዬ ነው የማጠልቅ? ከጠለቅኩት አለብሰውም እንደ ብዬ ግግም ምን ይሄታችሁ ስለዚህ አልፈልግም ማለት ያክል ነው። ጓደኞቼ እና እኔ እናንተ ወደ የምታስቡት ነገር ውስቸው አይደለም ጋይስ ማለት ነው። ማወቅ ያለባችሁ ነገር ማለት ነው። እርግጣው የመጣ ነው ለስራ ነው፣ የወጣ ነው ለስራ ነው። ግን ደግሞ የምትወዱት እማትወዱት አለ እንኳን አይደለም። ሌላ ቀርቶ ከአንድ እናት ከአንድ እናት ተወልደን የሁላችንን ባህሪያ እንዲ አይደለም፣ አይደለም እና ዞሮ ዞሮ እኔ ስለማልፈልገው ነው ስለማልወደው ነው ጋይዝ እንጂ እኔ ዩኒፎርምን አንቋሽሼ ወይም ደግሞ የሆነ እኔ ኃይለኛ ሁኜ እናንተ ኃይለኛ ሳትሆኑ ቀርታችሁ ምናምን አይደለም። እዚህ ቦታ የመጣ ነው እንጀራ ፍለጋ ነው። ሁላችንም ግን አላህ ከይሮን ነገር ይሻልም በነገራችን ላይ ማለት ነው። እና እኔ የራሴ ፍላጎትና የራሴ እንትን ስለሆነ እኔ አልፈልግም ለማለት ያክል ነው እንጂ ዩኒፎርምን አንቋሽሼ ምናምን አይደለም። ሊሆን ለየወጣ ነው ለገንዘብ ስለሆነ ድረስ ቢጭኑ ና ሀያቢ ደግሞ ንፈረሱ ነን መስራት ነው ያለብን፣ ማለት ነው። እና ይህን ይመስላላችኋለሁ። ላክ ግን እኔ የራሴ ፍላጎት፣ የራሴ ስፕሪንስ አለኝ። ገባችኋ ስፕሪንስ አይፈልግም። በቃ እና ይህን ይመስላን፣ ጓደኞቼ፣ የምወዳቸው የማከብራቸው። ዛሬ ተፈተፍ እያለ ነው እንግዲህ፣ እንደምታወት ስ የሀዩ ቤት እንግዲህ ጽድት ብሎ እንደስ ሆኖ ፋ ብሎ ነው የሚውለው በነገራችን ላይ። ችግሩ የቤቱ ችግር ም እንደው ታውቃለች፣ ምንጣፍ የለውም። ሁሉም እንደዚሁ እንትን ነው፣ ስራ ቤት ነው። አቤ ቁመና እናት የዛ ላይ ድረስ ሆነ የምወለውለው ተመልከቱ። ስ ወይ ጉድ ወሎዬ መሆናችን እንደዛ ነው ያኗርዬ እናት ይላችኋል እንግዲህ እና ይህን ይመስላል። እንጋ ሰወዳችኋለሁ፣ አከብራችኋለሁ። ለማንኛውም ሰላማቸው ይብዛ ብያላችሁ። በሰላሙ ሊኮራ ላበርካቱ ጉዳይ ወደ ስራ ይልሻል።